እናስጥልን ሰላም። በኢትዮጵያና እና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? አንድ ሰዓቱን የቲቪ ኢቲቪ ዜና 57 ተመልሷል። እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን አበይት ነጥቦቹን እናው በኢትዮጵያ ለቱሪዝም ዘርፉ የተሰጠው ትኩረት ለሀገራዊ የኢኮኖሚ እድገት ትልቅ አስተዋጽኦ እንዲያበረክት እያስቻለው ስለመሆኑ ተገለጸ።

የአማራ ክልል በሰሜን ጎጃም ዞን በዘንድሮ የበጋ መስኖ ስንዴ ልማት 136 ሚሊዮን ኩንታል ምርት እንደሚጠበቅ የክልሉ ግብርና ቢሮ አስታወቀ። በደቡባዊ እስያ በተከሰተው የጎርፍ አደጋ የሟቾች ቁጥር ከ250 በላይ ስለማሻቀቡ ከውጭ መርጠናል። ሰለሞን ኃይለ ኢየሱስ ነኝ፣ አብራችሁን ዝለቁ።

ኢትዮ መልህቅ ዘጠና የጀግንነት ዓመታት ዘጠና በደመና ላይ በልበ ሙሉነት የመረማመድ

ዘጠና የጠላት ኮንክሪት ምሽጎችን የመናድና ነፍጥ አንጋች ወራሪን በወረንጦ የመልቀም ያህል ከገደልና ከዳዋ ውስጥ የማጽዳት አኩሪ ታሪክ የኢፌድሪ አየር ኃይል ዘጠና ዓመት ሞላው። ኢትዮ መልህግ አየር ኃይሉ ምን ያክል ገናና ነው?

ጠላትን ያሸበረው የአየር ኃይሉ ግንባታ ምን ይመስላል? ዛሬ ምሽት ሶስት ሰዓት ላይ በኢትዮጵያ ቴሌቪዥንና በኢቢሲ ዶት ስትሪም ላይ ጠብቁን። ኢትዮ መልህት። በቅድሚያም ብሔራዊ ባንክ በተሻሻለው የባንክ ንግድ አዋጅ መሰረት ለስታንዳርድ ባንክ የኢትዮጵያ ተወካይ ቢሮዎች አዲስ ፈቃድ ሰጠ። ፈቃዱ የተሰጠው የውጭ ባንክ ተወካይ ቢሮዎች

ፈቃድና ቁጥጥር በቀጥታ በኢትዮጵያ ብሔራዊ ባንክ ስር እንዲሆኑ በተደነገገው የተሻሻለው ሕግ መሰረት ስለመሆኑ ተመላክቷል። በዚህም ባንኩ የተወካይ ቢሮዎች በንግድና ቀጠና የትስስር ሚኒስቴር የተሰጣቸውን ፈቃድ በማደስ አዲስ ፈቃድ የመስጠት ስራ ጀምሯል። በኢትዮጵያ ውስጥ ለረዥም ጊዜ በውክልና ቢሮ በኩል የሚንቀሳቀሰው ስታንዳርድ ባንክ በአዲሱ የቁጥጥር ማዕቀፍ መሰረት ከብሔራዊ ባንክ ፈቃድ ያገኘ የመጀመሪያው የውጭ ተቋም መሆንም ችሏል።

ፈቃድ የሚሰጣቸው የውክልና ቢሮዎች ታዲያ ለውጭ ባንኮች የግንኙነትና የንግድ መረጃ ማዕከላት በመሆን የገበያ ጥናቶችን በማካሄድ የንግድ ግንኙነቶችን ከመገንባትና ከማስተዋወቅ በማስተዋወቅ ያገለግላሉ። እነኚህ የውክልና ቢሮዎች ታዲያ በባንክ አገልግሎቶችም ሆነ በገንዘብ ዝውውር አገልግሎት ውስጥ የሚሳተፉ አለመሆናቸውን ባንኩ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በላከው መረጃ አመላክቷል።

በኢትዮጵያ ለቱሪዝም ዘርፉ የተሰጠው ትኩረት ለሀገራዊ ኢኮኖሚ እድገት ትልቅ አስተዋጽኦ እንዲያበረክት ያስቻለው ስለመሆኑ ይገለጻል። በገበታ ፕሮጀክቶች የለሙ የቱሪስት መዳረሻዎችም የስራ እድል ከመፍጠራቸውን ባሻገር የሀገርን ገጽታ የቀየሩ ተጨማሪ አቅም ሆነው ይታያሉ። በጉዳዩ ዙሪያ ይመራደም ተከታዩን ይዘዋል። ኢትዮጵያ ቱሪዝምን ከአቧራ ወደ አሻራ መቀየር ችላለች።

ብዙ ሀገራት በአንድ ላይ ተደምረው ሊኖራቸው የሚችለውን የቱሪዝም ሀብት

ኢትዮጵያ ብቻዋን የያዘች በመሆኗም በርካቶች የታደለች አገር ብለዋታል። ታሪካዊ ቅርሶቿ ሲገለጡ ድንቅ የሆነ ኪነ ጥበብና እውቀት እንደፈሰሰባቸው ያሳያሉ። ከሚያምረው መልክዓ ምድሯ ጋር የተሰናሰሉት የተፈጥሮ ሀብቶቿም ልብን በሀሴት ይሞላሉ። በሀገሪቱ በየአቅጣጫ የሚገኙ የብሔራዊ ፓርኮችም በኢትዮጵያ ብቻ የሚገኙ ከብርቅዬ የዱር እንስሳት እስከ ማዕድናት ድረስ ታቅፈው ይዘዋል። ይሁንና በኢትዮጵያ ታይተው የማይጠገቡ ቢቆዩባቸው የማይሰለቹ

አልፈ አላፍ የቱሪዝም ሀብቶቿ ለበርካታ ዓመታት ተዘንግተዋል ብቻ ሳይሆን አቧራ ለብሰው ተረስተው ቆይተዋል። እነዚህን የቱሪዝም ሀብቶች ስለምን ማልማት አልተቻለም ብሎ በቁጭት የሚያነሳው የመደመር መንግስትም የዘርፉን አቧራ ማራገፍ የጀመረው ከሀገራዊ ለውጡ ማግስት በገበታ ፕሮጀክቶች ነው።

ለበርካታ ዓመታት ያውም ከአራት ኪሎ ቤተ መንግሥት በቅርበት ላይ ያለምንም ጥቅም አስታዋሽ አጥቶ የቆየውን ቦታ በገበታ ለሸገር ፕሮጀክት የተሰራው የወዳጅነት አደባባይ እውነትም ኢትዮጵያ ውስጥ ነው ወይ ብለው ብዙዎች ተገርመውበታል፣ ተደንቀውበታል። ፍሬንድሽፕ ወይም ወዳጅነት አደባባይ ብንመለከት ቦታው ምን ያህል ለረዥም ጊዜ ታጥሮ

ያለምንም ስራ ረጅም ጊዜ የቆየ መሆኑን እናስታውሳለን። አሁን ደግሞ ያለበትን እናቃለን። የህጻናት የፍሬንድሽፕ ሁለት ህጻናት መጫወቻውን ስንመለከት ዩኒቲ ፓርክን ስንመለከት ሌሎቹንም በጣም ብዙዎቹን ብናይ ምን ያህል ገና ያላየነው ሀብት እንዳለን የሚያሳይ ነው። እንዲህ እያለ የቀጠለው አቧራን አራግፎ የቱሪዝም ሀብትን የመግለጥ ጥረት

ከገበታ ለሸገር ተሻግሮ በገበታ ለሀገር በተለያዩ ሀገሪቱ አካባቢዎችን መድረስ ችሏል። የመደመር መንግስት እሳቤ እንደሚለው ደግሞ የቱሪዝም መሰረተ ልማቶችን እንደ አዲስ በመስራትና በነበሩት ላይ እሴት ጨምሮ የማስተዋወቅና የገበያ ተደራሽነት መፍጠር ይገባል። የለሙ የቱሪዝም ሀብቶችን መጠበቅና እንዲጎበኙ የትስስር አማራጮችን በማምጣት ረገድ ደግሞ ተነጣጥሎ የማይታዩትን ቱሪዝምና ትራንስፖርትን ማስተሳሰርም እየተቻለ ነው። ሀገራችን ኢትዮጵያ ባለፉት ዓመታት

የተለያዩ የቱሪስት መዳረሻዎችን ስትገነባ ቆይታለች። ስለዚህ ኢትዮ ጅቡቲ ሬልዌይ ቱሪዝም ደግሞ ይሄንን ከማሳለጥ አንጻር ከአዲስ አበባ ተነስቶ ጅቡቲ ድረስ የሚደርሱ ባቡሮች አሉ። ስለዚህ እነዚህ መሀል ላይ የተለያዩ የክልል ከተሞች እንዲሁም ከተማ መስተዳደሮች አሉ። በዚህ መሀል ከአዲስ አበባ፣ አዳማ፣ ቢሾፍቱ ከዚያ በኋላ መተሐራ ይኖረናል። ከመተሐራ አፋር፣ ከአፋር ድሬዳዋ፣ ከድሬዳዋ ጅቡቲ ነው።

እነዚህ በቱሪዝም መልክ ለማሳለጥ እየሰራን እንገኛለን። የሀገር ውስጥ ቱሪዝምም አንዱ ሌላውን በማወቅ በህዝቦች መካከል ያለውን ትስስር ያጠናክራል። ከዚህ ባሻገር መንግስት ለቱሪዝም ዘርፉ የሰጠው ትኩረት አንዱ የሀገሪቱ የኢኮኖሚ እድገት ምንጭ እንዲሆን እያስቻለው ይገኛል። የቀጥተኛ ኢኮኖሚ አስተዋጽኦን ስንመለከት በ2017 በጀት ዓመት መረጃውን ስንመለከት ወደ አምስት ቢሊየን ብር ለማግኘት ነበረ የታቀደው

ከቱሪዝም ዘርፉ ወደ 4.8 ቢሊዮን የሚሆነው ለማሳካት ተችሏል። ከዛ ባሻገር ዘርፉ ደግሞ በራሱ የሚፈጥራቸው የስራ እድሎች አሉ። ከ150 ሺህ ያላነሰ የስራ እድል ለመፍጠር በቀጥታ

ማለት ነው። በተለያዩ ኢንቨስትመንቶች ለመፍጠር ታስቦ ወደ መቶ ሰላሳ ሺህ የሚሆነው ለማሳካት የተቻለበት ነው። ይሄ ቁጥሩ በጣም ገና ነው። እርግጥ የገበታ ፕሮጀክቶች እንደ ናሙና ሆነው የሀገሪቱን የቱሪዝም አቅም ማሳየት ጀመሩ እንጂ ከኢትዮጵያ የቱሪዝም ሀብት አንጻር ሊታዩ የሚገባቸው ገና ብዙ አሉ።

ይህንን አቅም በማገናዘብም ለጭስ አልባው ኢንዱስትሪ በኢትዮጵያ አሁን ላይ የተሰጠው ትኩረትም በሀገሪቱ የኢኮኖሚ እድገት ላይ የራሱ የሚታይና የሚለካ ድርሻን በማበርከት እንዲቀጥል ያስችለዋል።

በዘንድሮው የበጋ መስኖ ስንዴ ልማት 136 ሚሊዮን ኩንታል ምርት እንደሚጠበቅ የአማራ ክልል ግብርና ቢሮ አስታወቀ። በክልሉ በሰሜን ጎጃም ዞን ታዲያ ግብርና መምሪያ የባህር ዳር ዙሪያ ወረዳ ግብርና ጽህፈት ቤት የ2018 ዓ ም የበጋ መስኖ ስንዴ ልማት ማስጀመሪያ መርሃ ግብር በሳባታሚት ቀበሌ ተካሂዷል። ዘገባው የተስፋውን ደስታ ነው። ራሂል ፍሬው እንደሚከተለው ታቀርበዋለች።

በአማራ ክልል ሰሜን ጎጃም ዞን የዘንድሮ የበጋ መስኖ ስንዴ ልማት ተጀምሯል። የማስጀመሪያ መርሃ ግብሩ በባህር ዳር ዙሪያ ወረዳ ሰባት አሚት ቀበሌ የተካሄደ ሲሆን የቀበሌው አርሶ አደሮች በመስኖ ልማት በዓመት ሁለት ጊዜ በማምረት ተጠቃሚ መሆናቸውን ያነሳሉ። ቀደም የው የክረምት አዝመራ ነው ምንዘራ የነበር ጤፍ፣ ማሽላ

ዳጉሳ ነው አሁን ግን ከዓመት ሁለት ጊዜ እያመረትን ነው አሁን ጤፍ ዘርቻለሁኝ አሁን ጤፉን መልሸስ እንደ ዘርቸዋለሁ ክረምቱ የበጋው ሁለት እጅ ይበልጣል ማሽላ እንጀራ ነበር ምን በላ አሁን በበጋው ደህና እንኳን ለመብል ለዚህ ለማዳበሪያው ለምኑ እያተረፍን ነው አንድ ሄክታር ዝራለሁ አነሰ ብዬ አርባ አምሳ ኩንታል አገኛለሁ ለኔ ክረምት ከምዘራው በእጥፍ

ለእኔ ጥቅም አለ። ከአንድ በሬ ወደ ሶስት በሬ ተሸጋግር ያለው እኔ በግል እንደኔ ማለት ነው። የሰሜን ጎጃም ዞን ምክትል አስተዳዳሪና ርና መምሪያ ኃላፊ በለጠ ጥጋቡ በማስጀመሪያ መርሃ ግብሩ ላይ ዞኑ ለበጋ መስኖ ስንዴ ልማት ምቹ መሆኑን ጠቁመው በበጋ መስኖ ልማት ያርሶ አደሩን የምግብ ዋስትና ለማረጋገጥ በትኩረት እየሰራን ነው ብለዋል። በዚህ አመት አንድ የትኩረት ኤሪያ አድርገን እየሰራን ያለ ነው ከመስኖ አኳያ ነው እንደ ዞን 44819 ሄክታር መሬት በዚህ አመት በመስኖ እንሸፈናለን።

ከዚህ ውስጥ ሀያ ዘጠኝ ሺህ ሄክታር መሬቱ የበጋ ስንዴ መስኖ ነው ማለት ነው። እስካሁንም ከስድስት ሺህ ሄክታር በላይ የበጋ ስንዴ መስኖ ተዘርቷል። ዛሬ ላይ በይፋ ፕሮግራም እያስጀመርን ያለነው ባህር ዳር ዙሪያ ወረዳ ቀበሌ ባህር ዳር ዙሪያ ወረዳ ሰባት አመት ቀበሌ አንብሽን የሚባል ክላስተር ነው ማለት ነው። በዚህ ክላስተር

መቶ አራት ሄክታር መሬት ላይ ነው አሁን እርሻ እየተካሄደ ያለው እና ዘር እየተካሄደ ያለው። ከዚህ ውስጥ ሀያ ሁለት ሄክታሩ በአዲስ ነው በዚህ አመት የሚለማ እንደ ሀገር የተጀመሩ በምግብ ራስን የመቻል መልካም ጅማሮ ማሳያ ስለመሆኑ የክልሉ ግብርና ቢሮ ኃላፊ ደረጀ ማንደፍሮ ይገልጻሉ። የበጋ መስኖ ስንዴ ልማት ከ2013 ጀምሮ እስካሁን እስካለንበት ጊዜ ድረስ ከአመት አመት ከፍተኛ መሻሻል እድገት ያለው ውጤትም በተጨባጭ የታየበት ይሄም ደግሞ በምግብ ራሳችን እንድንችል

ትልቅ እድል የፈጠረ ከዝናብ ጥገኝነት ላይ ያለውን ግብርናችንንም ለመሻገር ትልቁ እድል መስኖን ማልማት ነው፣ መስኖን ማስፋፋት ነው። ስለዚህ አዲስ መስኖን የማስፋፋት ዋና ግብ አድርገን ነው በዚህ አመት እየሰራን ያለ ነው። በዚህም የበጋ መስኖ ስንዴ በባለፈው አመት 208 ሺህ ሄክታር ነበር። አሁን ወደ 350 ሺህ ሄክታር ለማድረስ ግብ አስቀምጠናል። ምርቱንም ወደ 13.6 ሚሊየን

ኩንታል በበጋ መስኖ ብቻ የምናለማው የስንዴ ምርት ይህንን እቅድ ለማሳካት እየሰራና ያለሉ በአማራ ክልል በተያዘው የመስኖ ልማት ከ አስራ ሶስት ነጥብ ስድስት ሚሊየን ኩንታል በላይ ምርት ይጠበቃል። ይቀጥላሉ፣ ዜናዎቻችን። ከፍተኛ የመንግስት የስራ ኃላፊዎች የሀብት ምዝገባ ላይ ያደርጉ ስለመሆኑ የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን አስታወቅም። ኮሚሽኑ ሀያ ሁለተኛውን የዓለም አቀፍ የጸረ ሙስና ቀን ትውልድን በስነ ምግባር ተቋምን ደግሞ በአሰራር በሚል መሪ ሀሳብ

ከኅዳር 22 እስከ 26 ቀን 2018 ዓ.ም ተምረት እንደሚያከብር በኮሚሽኑ የሙስና መረጃ አስተዳደር መሪ ስራ አስፈጻሚ መስፍን በላይነህ ለጋዜጠኞች በሰጡት ጋዜጣዊ መግለጫ አስታውቋል። እውነቱ ከፍተኛ የመንግስት የስራ ኃላፊዎች የሀብት ምዝገባ በማድረግና ለሙስና ስጋት ተብሎ የተለዩ አሰራሮች ላይ የተዘጋጀ የንቅናቄ ሰነድ ላይ በመዋየትና የአቋም መግለጫ በማውጣት በሁሉም ተቋማት እንደሚከበር መሪ ስራ አስፈጻሚው ተናግረዋል። ዘገባው የሪፖርተራችን ፍሬዎት ረታ ነው።

ጣናነሽ ቁጥር ሁለት ጀልባ መደበኛ የህዝብ ትራንስፖርት አገልግሎት መስጠት ጀመረች። ጀልባዋ የመጀመሪያውን የመንገደኞች ማጓጓዣ ከባህር ዳር ወደ ደልጊና ደቀ ስጢፋኖስ በማድረግ የህዝብ ትራንስፖርት አገልግሎት መስጠት ጀምራለች። ጀልባዋ መንገደኞች የመያዝ አቅሟ ከፍተኛና ፈጣን በመሆኑ ትራንስፖርቱን በማሳለጥ ረገድ ከፍተኛ ሚና ተጫውታለች ብለዋል ተገልጋዮቹ። በስፍራው የሚገኘው ዘጋቢያችን ሳሙኤል ወርቃየው ተከታዩን

በኢትዮጵያ ግዙፍ የሆነችው ጣናነሽ ቁጥር ሁለት ጀለባ በጣና ሐይቅ ላይ በቅርቡ ለአገልግሎት ክፍቱና መመረቋ የሚታወስ ነው። በዛሬ ዕለት ደግሞ በተለይ መንገደኞችን ወደ ደልጊ ጭና ለማንቀሳቀስ የመጀመሪያዋን ጉዞዋንም ልታደርግ እነሆን እንደምንመለከተው በዝግጅት ላይ ትገኛለች። መንገደኞችም ቦታ ቦታቸውን የያዙ ይገኛሉ። በጣና ሐይቅ ላይ በሚኖራት ጉዞ በተለይ የአካባቢው ማህበረሰብ እንዴት አገኛት እያልን እየጠየቅን ቆይታ የምናደርግ ይሆናል። አብራችሁን ቆዩ።

ተመልካቾቻችን ያው እንደምንመለከተውም ጣናነሽ ነሽ ቁጥር ሁለት እንግዲህ በጣና ሐይቅ ላይ ጉዞዋን ወደ ደልጊና ወደ ደቅ እያደረገች ትገኛለች።

ጣናነሽ ቁጥር ሁለት ጀልባ የቪአይፒ ቦታን ጨምሮ ወደ አራት ክፍሎች የያዘች ነች። እንደ አጠቃላይም ወደ 188 ያክል ሰዎችን የመጫን አቅም አላት። እንግዲህ እንደምንመለከተውም ተሳፋሪዎች ወደ ደልጊና ወደ ደቅ የሚያደርጉት ጉዞ ጣና ሐይቅ ላይ ተንቀሳቅሰው ይገኛሉ። ከነሱ ጋር ደግሞ ቆይታ እናደርጋለን። ጣናነሽ ቁጥር ሁለት ለመጀመሪያ ጊዜ ነው እንግዲህ የህዝብ አገልግሎት እየሰጠች የምትገኝና። እንዴት አገኛችሁት? ዘመናዊነት አሁን እኔ በአሁኑ በአውሮፕላን እንጂ በጀልባ ላይ በአውሮፕላን እንዳደርጉ ነው የምቆጥሩ። ስለዚህ ያው እንግዲህ

አገራችን በጣም ከፍታ እያሳየች ነው ያለ። ስለዚህ በዚህ ቢቀጥል ደስ ይለናል። ህዝቡም ደስተኛ ነው፣ እኔም ደስተኛ ነኝ። እኛ ከዚህ በፊት ጉዟችን በተለምዶ ዝም ብሎ ባህላዊ በሆኑ ጀልባዎች ነበረ ጉዞ። ዛሬ ደግሞ በዚህ መልኩ በጣናነሽ ሁለት መጓዛችን በጣም ደስ ብሎናል። በጣሊያን ጀልቦች ነበረ የተሻለ የምንላቸው ንጋትና ጣናነሽ ናቸው። አሁን ደግሞ የተሻለ ሁኖ አግኝተ ነው ዘመናዊ የሆነ እንደ ፕሌን እንደምጓዝ አድርጌ ቆጥሬዋለሁ በኔ በኩል

ቅጽበታዊ ወይም ደግሞ የጉዞ መጠኑ አሁን ያወቅ ነው ባይሆንም እሱም ላይ ለውጥ አለ ብሎ ብለን እናስባለን። ፍጥነታ የሆነው ጉዞ እስካለ ድረስ የቱሪዙንም ለሀገር ገቢ ወይም ደግሞ የሀገራችን አካባቢ ጣና ያሉትን መስህቦችን

የቱሪስት መስህቦችን የበለጠ ያፋጥናል፣ የበለጠ ደግሞ እውቅና እንዲኖራቸው ያደርጋል። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ የባህር ዳር ቅርንጫፍ ዋና ስራ አስኪያጅ ሙላት ጸጋይ በበኩላቸው ጀልባዋ በዛሬው ዕለት መደበኛ የህዝብ ትራንስፖርት መስጠት ከመጀመሯ በፊት ባለፉት ጊዜያት ወደ ጎርጎራና ወደ ተለያዩ አካባቢዎች ለተለያዩ ፕሮግራሞች ስምሪት ማድረጓን አስታውሰዋል። ጀልባዋ ፈጣን ከመሆኗ ባለፈም ስለሚኖራት ዘርፈ ብዙ ፋይዳም አብራርተዋል። በጣም ፈጣን ነች። ስለዚህ እስካሁን ከነበሩት ጀልባዎቻችን በጊዜ ደረጃ

ከግማሽ በላይ ነው የምትቀንሰው። በምቾት ደረጃም ደረጃዋን የጠበቃች ስለሆነ ዘርፉ ላይ ትልቅ ተጽዕኖ የምትፈጥር ነች በማዘመን በኩል ስለዚህ ትልቅ መርታ ነው ለዘርፉ።

እንግዲህ ቱሪስቱ የሚፈልገው የሀገር ውስጡም የውጭም ቱሪስት የሚፈልገው ምቾትን የጠበቀ ፍጥነት ያለው አገልግሎት ይፈልጋል። በጣም አንደኛ ተመራጭ ትሆናለች ተብሎ ነው። በዚህ ደረጃ አገልግሎት የምትሰጥ ስለሆነች ሁሉም ቱሪስት እንዲጠቀምባት የሀገር ውስጡም የውጭም ጥሪያችን እናቀርባለን። በዚህ አጋጣሚ በጀልባዋ የሚሰጠው መደበኛ የህዝብ ትራንስፖርት እንዲሁም የሌሎች ፕሮግራሞችና ወደ ቱሪስት መዳረሻዎች የሚደረገው ጉዞ ተጠናክሮ እንደሚቀጥልም ተገልጿል።

ይህ ዜና

መቆም የሀገራችንን ሉዓላዊነት በማስጠበቅ ደማቅ ታሪክ የጻፈ ተቋም ነው። የዘጠና ዓመት ክብረ በዓልን አስመልክቶ ለአየር ኃይል እድገት በሙሉ አቅሜ ሮጣ አለው በሚል መሪ ሐሳብ የፊታችን ኅዳር 21 በውቢቱ ቢሾፍቱ ከተማ ስናዘጋጅ ተፈጥሮ የሰጣትን እምቅ ሀብት ለዓለም በማስተዋወቅ ነው። ዓለም አቀፍ የ10 ኪሎ ሜትር የጎዳና ላይ ሩጫ በድምቀት ይካሄዳል። በዚህ ውድድር በኢትዮጵያ የመጀመሪያና ትልቁን ሽልማት ለብርቅያ አትሌቶቻችን

ይዘን መተናል። አንደኛ ለሚወጡ ግማሽ ሚሊዮን ብር፣ ሁለተኛ ለሚወጡ ሩብ ሚሊዮን ብር፣ ሦስተኛ ለሚወጡ አንድ መቶ ሺህ ብር አራተኛና አምስተኛ ለሚወጡ ሽልማት ተዘጋጅቷል። የበርካታ አትሌቶችና የኦሎምፒክ ሜዳሊያ ተሸላሚው ምሩጽ ይፍጠር መፍለቂያ የሆነው የኢፌዴሪ አየር ኃይል ዘጠና ዓመቱን ሲያከብር ለሀገራችንና ለሩጫው የሰራውን አኩሪ ገድል በመድገም ነው። ኅዳር 21 በቢሸፍቱ እንገናኝ። ለበለጠ መረጃ በ0957

ይደውሎ ለአየር ኃይል እድገት በሙሉ አቅማችን እንሮጣለን።

ተመለሰና ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጭ የመረጥነውን ጉዳይ እናስተዋውቃችሁ። በደቡብ እስያ በተከሰተው የጎርፍ አደጋ የሟቾች ቁጥር ከ250 በላይ ስለመድረሱ ተዘግቧል። በኢንዶኔዥያ ታይላንድና ማሌዥያ ከሰሞኑ የተከሰተው ይሄው የጎርፍና የመሬት መንሸራተት አደጋ ከ250 በላይ ሰዎችን ሕይወት ቀጥፏልም ተብሏል። በሶስቱ ደቡባዊ እስያ ሀገራት የተከሰተው ይሄው የጎርፍ አደጋ ሳቢያ በአየር እምረት ለውጥ ምክንያት የመጣ ስለመሆኑ ነው የተገለጸው።

በአየር ንብረት ለውጥ ሳቢያ የሚከሰቱ አደጋዎችን ለመከላከል ታዲያ ሀገራት ከፍተኛ ስራ መስራት እንደሚጠበቅባቸው ሳይንቲስቶች ማሳሰባቸውን የዘገቡት አልጀዚራና ቢቢሲ ናቸው።